በባለፈው ፕሮግራማችን የተወሰኑ ቤተሰባዊ ጉዳዮችን አውርተናል። ዛሬ ደግሞ በዛው የቀጠለ ፕሮግራማችንን እንጀምራለን። ይህንን የቤተሰብ ስነ ልቦና ፕሮግራምን ስንጀምር ዋናው ዓላማችን ሀገር ለመስራት ቤተሰብ መሰረት ነው፣ ከቤት የተጀመረ ነገር ሁሌም በሀገር ላይ ይንጸባረቃል ማለት ነው። ሰላማዊ ቤተሰብ ሰላማዊ ሀገር ይፈጥራል የሚል አመለካከትና አሳሰብ ስላለን ነው። እዛ ላይ ዛሬ ማቀርብላችሁ ጤናማ ቤተሰብ ምን አይነት ተግባቦትና አንድ ጤነኛ ቤተሰብ አስር መልካም ባህሪያት አሉት። ከነዚ ውስጥ አንድ ባንድ እናያቸዋለን ማለት ነው። የመጀመሪያው የጋራ የሆነ ህብረት፣ የጋራ የሆነ የመተጋገዝ ባህሪ ያሳያሉ። ይህ ምን ማለት ነው? ከልጅ እስከ አባት እናት፣ እንዲሁም በቤተሰብ ውስጥ እንግዲህ እንደ አንድ ኢትዮጵያዊ አኗኗር ዘይቤያችን ኮሌክቲቭ ሶሳይቲ እንደመሆኑ መጠን ብዙ ፋሚሊ ይኖራል በአንድ ቤተሰብ ውስጥ ብዙ የቤተሰብ አባላት ይኖራል። አያቶች ሊኖሩ ይችላሉ። የቤተሰብ ክፍሎች ስለሚኖሩ እነዛን ያማከለ ቤተሰባዊ ህብረት እና የመተጋገዝ ባህሪ ያሳያል። ሁለተኛው አንዱ አንዱን የመክበርና አንዱ አንዱን ምርጫ የመቀበል ምርጫውንም እንዲኖር ነጻ ፍቃድን እርስ በርስ ይሰጣጣሉ ማለት ነው። አንድ ቤተሰብ እንደ ቤተሰብ ቢኖርም ቤተሰብ ውስጥ ያለ እያንዳንዱ ሰው ደግሞ የራሱ የግል ፍላጎት የግል ራዕይ ይኖረዋል ያንን ነገር ደግሞ ኤክስኪዩት እንዲያደርግ ያንን ነገር ደግሞ ወደ ተግባር እንዲያውል ቤተሰብ ድጋፍ ያደርጋል። ልዩነትን በመከባበር ይኖራል። ይህ ማለት እንግዲህ ከልጅ እስከ አዋቂ ያሉትን ያጠቃልላል ማለት ነው። የአዋቂዎች የእናት አባት ፍላጎት ከልጅ ፍላጎት የተለየ ሊሆን ይችላል። ጤናማና ጤናማ እስከሆነ ድረስ ግን የዛ የልጅ ፍላጎት ይከበራል ማለት ነው። ፍላጎታቸውም ጤነኛ እስከሆነ ድረስ ደግሞ ቤተሰብ ለዛ ፍላጎቶቻቸው ድጋፍ ያደርጋል። ሶስተኛው ይሄ እንግዲህ አዲስ ባለትዳር ለሆኑ ቤተሰባቸው ውስጥ ሁለቱ ብቻ የሚኖሩ ባልና ሚስቶች የሚያሳዩት ባህሪ ነው። እሱም ምንድነው? ሙቹዋል ርስፔክት ኤንድ ሳፖርት የምንለው ነው። ልጅ ባይኖርም በራሳቸው ግን ከተለያየ ቤተሰብ ባግራውንድ ስለሚመጡ ያንን የመከባበር እና በቤታቸው ያለን ኃላፊነት በጋራ የመወጣት ባህሪ ይኖራቸዋል ማለት ነው። አራተኛው ሰፊ ቤተሰብ ሆኖ ስፔሻሊ ደግሞ ልጆችን በማሳደግ ኃላፊነት ውስጥ የሚመራ ትክክለኛ የሆነ የቤተሰባዊ አመራር ስርዓትን ይከተላል። ይህ ቤተሰብ ከአንድ በላይ ልጆች ያላቸው ቤተሰቦች እና በተለይ ደግሞ ቤተሰብ ውስጥ የተለየ ስፔሻል ኔድ የሚያስፈልገው ልጅ ያላቸው ቤተሰቦች የሚያሳዩት ባህሪ ምንድን ነው? ኃላፊነታቸውን የቤተሰብ አመራራቸውን በጥንቃቄ የሚያዩ ማን ምን ይፈልጋል የሚለውን በደንብ አጥርተው የሚከታተሉ በአንድ ቤተሰብ ውስጥ ጉዳተኛ ሊሆን ሊኖር ይችላል እሱንም ያማከለ ቤተሰባዊ አስተዳደር እና እርስ በርስ የመደጋገፍ ባህሪ ያሳያሉ ማለት ነው አምስተኛው ከላይ የጠቀስናቸው ናቸው አራቱ እንደተጠበቁ ሆነው ሁሌም በቋሚነት የሚተዳደሩባቸው ግልጽ የሆነ የግንኙነት መስመር አለ በቤተሰብ ውስጥ ያለ ክላሪቲ የሆነ ኮንሲስተንት የሆነ የግንኙነት መስመር አለ። ቁጥጥርም ቢሆን ድጋፍም ቢሆን ሁሌም ቀጣይነት ባለው መልኩ የሚከናወንበት ቤተሰብ አለ ማለት ነው። አንዳንዴ በቤተሰቦቻችን ውስጥ የምናየው ፎርማል ያልሆነ ወይም ደግሞ ቀጣይነት የሌለው ግንኙነቶች ይስተዋላሉ። በአንዳንድ ቤተሰቦች ላይ ለምሳሌ አባት ሲፈልግ ልጁን ሊያግዝ ይችላል። ሳይፈልግ ደግሞ ሊተወው ይችላል ሲፈልግ ትኩረት ይሰጠዋል፣ ሳይፈልግ ትኩረት አይሰጠውም። እንደተመቸው ይሆናል። ይሄኛው መልካም ቤተሰብ የምንለው ግን አንዱ ካለው ጠንካራ ጎን አንዱ ክላሪቲና ኮንሲስተንሲ ነው። በቀጣይነትና ግልጸኝነት በተሞላ መልኩ የቤተሰብ ኃላፊነትን መወጣት ነው። እናት ለልጇ ያላት ኃላፊነት ሁሌም የማይቋረጥ ሁኔታ ውስጥ አባትም እንደዛው፣ እርስ በርስም ያለ የወንድማማችነትና የህትማማችነት ግንኙነቶች በግልጸኝነትና በቀጣይነት ላይ የተመረኮዘ ነው ማለት ነው። ሌላኛው አዳፕተብልቲ ነው። ቤተሰብ ውስጥ ልጁ ልጁ በየእድሜ ዘመኑ በየጊዜው ለውጦች ይኖራሉ። እነዛን ለውጦች የሚያስተናግዱበት ጤነኛ የሆነ ጥንካሬ ይኖራቸዋል ማለት ነው። በአግባቡ ፕሮብሌሞችን የመፍታት እና በለውጥ ውስጥ የመጓዝ አቅም አላቸው። ሰባተኛው ኦፕን ኮሚኒኬሽን ወይም ደግሞ የእርስ በርስ የተግባቦት መስመራቸው በጣም ጤነኛ የሆነ ነው ማለት ነው። ይህ ኦፕን ኮሚኒኬሽን የምንለው ስሜትን ያጠቃልላል። የእውነት የመተዛዘን ባህሪ ያሳያሉ። የእውነት የመረዳዳት እና ደግሞ የአንዱ አንዱን ችግር እንደራሱ አይቶ እንክብካቤ መስጠት፣ ጤነኛ የሆነ ቨርባል ኮሚኒኬሽን ቤተሰብ ውስጥ ያለ ችግር አንዱ አንዱን ቋንቋ የመረዳት ችግር ነው የምናስተው ነው። ስለዚህ የጤነኛ ቤተሰብ የምንለው ኮሚኒኬሽኑ የጠራና አንዱ አንዱን ቋንቋ የሚረዳበት ስሜት የሚረዳበትን ባህሪ አላቸው። ማ ነው ስምንተኛው ኢፌክቲቭ ቀደም የጠቀስነው ከአዳፕታብሊቲ ጋር ተመሳሳይነት አለው። ነገር ግን ይሄኛው የሚለየው ምንድን ነው? በለውጦች ውስጥ ያለን ጥንካሬ ነው አዳፕታብሊቲ የሚያመለክተው ይሄኛው ግን በችግር ውስጥ ችግሮች ሲፈጠሩ አቀር የሚባሉ ችግሮች ሲገጥሙ፣ ምክንያቱም የሰው ልጅ ተፈጥሮ ባህሪ ልዩ ልዩ ስለሆነ አንዱ አንዱን ላይ ተጽዕኖ የመፈጣጠር አቅሙ ከፍ ያለ ስለሚሆን ችግሮች ይፈጠራሉ። ችግሮችን ግን እንዴት ይፈታል የሚለው የጠንካራና የደካማ ቤተሰብ የሚለየው በዛ ውስጥ ነው ማለት ነው። እና ፕሮብሌሞችን ለመፍታት የሚሄዱበት መስመር አግባብ ያለው ለውጡ ችግሩን የሚፈቱበት አካሄድ ውጤታማነት መሰረት ያደርጋል ማለት ነው። አንዳንድ እንደ ሶሉሽን እንደ መፍትሄ የሚካሄድበት መንገድ ሌላ ችግር ይዞ የሚመጣበት መንገድ ካለ ያ ቤተሰብ ራሱን መለስ ብሎ ማየት አለበት ማለት ነው። ጠንካራ ቤተሰብ ግን መፍትሄውን የሚፈልገው ትክክለኛ ነገን ሌላ ችግር በማያመጣ መልኩ ችግሮችን ሲፈታ ወይም ደግሞ ዳግመኛ እንዳይመጡ በሚያደርግ መልኩ ከሆነ ይሄ የጠንካራ ቤተሰብ አንዱ ማሳያ ነው ማለት ነው። ሌላኛው ሼርድ ቢሊፍ ሲስተም ነው። እንግዲህ ተመሳሳይ ባህሪ ወይም ደግሞ በጣም ያልተራራቀ በነገሮች ላይ ያለን ያላቸው እንደ ቤተሰብ በነገሮች ላይ ያላቸው እምነት አመለካከት፣ በብዙ ጉዳዮች ላይ ሊሆን ይችላል። በብዙ በብዙ አይዲዮሎጂዎች ላይ የመስማማት የመቀራረብ ባህሪ ካለ ያን ሼር ብልፍ ሲስተም የምንለው ነው። ችግሮችን የመፍታት በስነ ምግባራዊ ጉዳዮች ላይ፣ በኢኮኖሚ ጉዳዮች ላይ፣ ሌጋል በሆኑ ጉዳዮች ላይ ተግባቦት ቤታቸው የጨመረ ይሆናል ማለት ነው ይሄ አንዱ የጠንካራ ቤተሰብ መገለጫ ነው ሌላኛው ይሄ አስረኛው እንግዲህ ብዙ ጊዜ ለእናት አባት የሚታው ጠንካራ ጎን ነው ይህ ምንድነው ኢኮኖሚያዊ ጥያቄዎችን በአግባቡ መፍታት ጥንካሬ ማለት ነው ወይም ደግሞ አዱኬት ሪሶርስ ፎር ቤዚክ ኢኮኖሚ ኩዌሽን ቤተሰብ ሲመሰረት ትልቁ አስፈላጊ ከሚሆነው ነገር አንዱ ለቤተሰብ የሚሆንን ኢኮኖሚ መገንባት አንዱ ነው ኢኮኖሚ ፕሮብሌም አለ ማለት ደግሞ ብዙ ችግሮችን ከኋላ ይዞ ይመጣል። ስለዚህ እናት አባት ወደ ወላጅነት የሚሄዱ ቤተሰቦች በትልቁ ሊፈቱት የሚገባና እንደ አንድ ጠንካራ ቤተሰብ ከሚጠየቀው አንዱ ካራክተር ኢኮኖሚካሊ ሰፊሸንሲ ማረጋገጥ ነው ማለት ነው። ኢኮኖሚካሊ ጠንካራ ሲባል እናትም አባትም በሆነ ሙያ ላይ ተሰማርተው ኢኮኖሚያቸውን ለል ቤተሰባቸው የሚያስፈልገውን ነገር ማቅረብ ሲችሉ ነው ማለት ነው። እንግዲህ እነዚህ አስር የመልካም ቤተሰብ ወይም ደግሞ ጠንካራ ቤተሰብ ባህርያት ያልናቸው ራሳችሁን በየቤተሰባችሁ እነዚህን አስሩን ባታሟሉ እንኳን ከአስሩ ውስጥ ምን ያህሉ የእኔ ቤተሰብ አለው የትኛው ጋ ብሰራ የተሻለ ነው የትኛው እኔ ጋር ክፍተት አለ የሚለውን እንድታዩበት ነው በቀጣዩ ፕሮግራም ደግሞ እንዲሁ መልካም ቤተሰብ እንዴት ይገነባል የሚለውን ይዘንላችሁ እንመጣለን እስከዚያው ሰላሙ ነው